ሰላም ውድ ቻናሊ ቤተሰቦች በአዲስ ቪዲዮ ተመልሰናል። እጅግ በጣም አስገራሚ ቪዲዮ ይዤላችሁ መጥቻለሁ። እጅግ የሚገርም መረጃ ነው። እንግዲህ የሰማ ነው ሰሞኑ እንግዲህ ከተፈጠሩት ነገሮች ውስጥ ስለ አብርሽና እና የድሮ ፍቅረኛው ነጽቲ ወይም ነጻነት ተብላ የምትጠራው በጣም በጣም ብዙ እጅግ እጅግ አስገራሚ መረጃው ሲወጡ ነበረ። እንግዲህ እንደምታውቁት ያው አብርሽ እና ሩታ በፍቅር ውስጥ ገብቶ ለጋብቻ ከደረሱ በኋላ በጣም ብዙ ነው። ነገሮች በእነሱ ላይ ጫና እየመጣ እንደነበረ እናውቃለን። በጣም ብዙ ሰዎች ሊያጣሏቸው በጣም ብዙ ነገር ሲሞክሩ ነበረ። ይሄኛው ደግሞ ከዛም የባሰ በጣም እጅግ እጅግ በጣም አስከፊ የሆነ ነገር ነው። በጣም ብዙ ሰዎችን ያስቀየመ ነገር ነው። እንግዲህ ያው ነፂ ቲዩብ ወይም ደግሞ ነጻነት ተብላ የምትጠራ አዲስ መረጃ አግኝተናል። ስለሷ በተለይ በጣም የቅርብ ሰው የሚባለው አንድ መረጃ ሹክ ብሎናል እስከ መጨረሻው ድረስ አብራችሁን ከሆናችሁ በዚህ ቪዲዮ የምታገኙ ይሆናል። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ አዲስ ያልሆናችሁ ደግሞ እንደተለመደው ይህንን ቪዲዮ ላይክ አድርጉ። ያው ወደ ጉዳያችን እንግዲህ እንደምታውቁት ሰሞኑ ከተፈጠሩት ውስጥ እንግዲህ ያው በጣም አነጋጋሪ የሆነ አብርሽና ሩታንን እንደዚህ በጣም ሊያለያይ የሚችል በጣም ብዙ ጸብ የፈጠረ ትልቅ ጉዳይ ነጻነት ወይም ደግሞ ነፂቲዩብ ተብላ የምትጠራ እንግዲህ በጣም ብዙ መዘዝ ይዛ መታለች በተለይ በትዳራቸው ዳራቸው እጅግ በጣም እንዳዘኑና እስከ መጣላት ደረጃ ድረስ ያደረሳቸው አብርሽ እና ሩታ በጣም እጅግ አስከፊ የሆነ በጣም እጅግ በጣም አሳሳቢና በጣም የሚያስጨንቅ አይነት ቪዲዮችን በጣም በሶሻል ሚዲያ በመሰራጨቱ በተለይ ነፃነት ወይም ደግሞ ነፅ ቲዩብ በጣም ተጎድቻለሁ ብላ የምታወራ አንዲት ሴት በዚህ ጉዳይ ላይ አንድ መረጃ ሰጥታናለች ማለት ነው። በጣም የቅርብ ጓደኛዋ የሆነች አንዲት ሴት ስሟም እንዲገለ ጽማት ፈልገው በዚህ ጉዳይ ላይ አንድ መረጃ ለኛ ሰጣለሽ ማለት ነው። እንግዲህ እንደሰማነው ከሆነ ምንድነው ነፃነት ወይም ደግሞ ነፅ ዩቲዩብ ተብሎ የተለቀቀ በተለይ ቡታጅራ እንደምትኖረች ልጅ በዛ ላይ ደግሞ በጣም ከአብርሽ ጋራ በጣም ቅርርብ እንዳላቸው ከአብርሽ ጋር ብቻ ሳይሆን ከሩታ ጋራ በአካል እንኳን እንደሚተዋወቁ በደንብ አድርጋ ነው የገለፀችልን እጅግ በጣም የሚገርመው ደግሞ ያለችን ነገር እየሰሩ ያሉት ወይም ደግሞ ከነጻነት ወይም ከነጽይቱ ጋር ተጣልተው እጅግ በጣም ከባድ ሁኔታ ውስጥ የገቡበት ምክንያት ያው የግል ጉዳይ ሳይሆን ከዚህ በፊት አብርሽና ነጻነት ፍቅር ውስጥ እንደነበሩ ብቻ ሳይሆን ሌላም ጉዳይ አለ ብላ ነው የነገረችን። በዛ ላይ ይሄ ነገር ድራማ እንደሆነና ያው መጨረሻው ላይ ፕራንክ ተብሎ ተሰብስቦ አንድ ቪዲዮ እንደሚሰሩ እርግጠኛ ሆና ነው አልነገረችም ማለት ነው። እኛም በጣም በነገሩ በጣም ተገርመናል። እንግዲህ እንደዚህ ይሆናል ብሎ ማን ያስባል? ይሄ ሁሉ ነገር ሲፈጠረ የነበረው ድራማ እንደሆነ እንግዲህ በደንብ አድርጋ ነው የነገረችን። እኔ በጣም በጣም ቅርብ የቅርብ ሰው ነኝ። ነጻነትን በጣም ነው ማውቃት። በጣም ብዙ ነገር አብረን አሳልፈናል። ልጅቷ እንደዚህ አይነት ድራማ መስራት ደስ ይላታል። ሆን ብላ አስባበት፣ ከሩታና ከአብርሽ ጋር ሆና በደንብ አስባበት ይህንን ድራማ አዘጋጅቶ እየሰሩ ነው እንጂ ምንም አይነት አብርሽም ወይም ደግሞ አብርሽና ሩታ መሃል ምንም አይነት ጥል ወይም ደግሞ እንደዚህ አይነት ነገር የለም። ድራማ ነው ነገሩ ሙሉ በሙሉ ፕራንክ ነው እንጂ ይሄንን ነገር ደግሞ ቆይታችሁ የምታዩ ይሆናል። እስካሁን ድረስ በጣም ብዙ ሰው ተሸውዷል። በጣም ብዙ ሰው አዝኗል። እንግዲህ ያው ይህን ያህል ደረጃ ድረስ ድራማ መስራት ደግሞ እጅግ በጣም ያስጠላ እንደሆነ ያው ሁላችንም የምናውቀው ጉዳይ ነው። እንግዲህ በጣም ያሳዝ ያሳዝናል አብርሽ በተለይ በዚህ አይነት ነገር ውስጥ መገኘቱ፣ እንደዚህ አይነት ድራማ የሚሰራ ከሆነ እጅግ በጣም ብዙ ሰዎች ያዝኑበታል ብዬ ነው የማስበው። እሱ ብቻ አይደለም እንግዲህ ያው የአብርሽ ቤተሰብም የሩታ ቤተሰብም ይህንን ነገር ተቀብሎ እንደ ድራማም ወይም ደግሞ እንደ ስራ አድርጎ እየሰሩ ካሉ በጣም በጣም በጣም ያሳፍራል። ምክንያቱም ይሄ ከባህላችንም ውጪ ስለሆነ እጅግ በጣም የሚያሳፍር ነገር ነው። ለቪዲዮ ተብሎ ይሄን ያህል ደረጃ መስራትም አያስፈልግም ነበረ። ያው እንግዲህ እንደዚህ አይነት መረጃ ነው እኛ ያገኘነው። እኛ መቶ ፐርሰንት እርግጠኛ ሆነን ይሄ ነገር ድራማ ነው ማለትም ይከብደናል። ምክንያቱም እንደምታውቁት እንግዲህ እና አብረሽን በጣም ነው የምናምናቸው ምክንያቱም በጣም ብዙ ነገሮችን ትክክል እንደሆነ አሳይቶናል ማለት ነው። ያው እንጋባለን ምናምን ብሎ እነ ሩታና አብረሽ በተለይ እንጋባለን ብሎ በጣም ብዙ ጊዜ ሲያወሩ ውሸት ይመስለን ነበረ። ተጋብቶ ደግሞ አሳይ ተለያይተውናል ስለሆኑ የተወሰነ እንኳን የእምነት ደረጃችን ከፍ ይላል ማለት ነው። ግን በዚህ ጉዳይ ላይ ውሸት ካለ በጣም በጣም በጣም ብዙ ሰዎች ያዝኑባቸዋል፣ በጣም ያስከፋል ብዙ ሰው ብዬ ነው የማስበው። እንግዲህ ያገኘነው መረጃ የነጻነት ጓደኛ ነኝ፣ በጣም የቅርብ ሰው ነኝ የምትለው ልጅ እንግዲህ የሰጠችን መረጃ ይሄ ነገር ፍጹም ፍጹም ድራማ እንደሆነ ምንም አይነት ምንም አይነት ጥል ወይም ደግሞ ምንም አይነት የፍቅር ግንኙነት እንዳልነበራቸው ፎቶ ግን በብዛት አብሮ እንደተነሱ ከዚህ በፊት ያው ከፍቅር ጋር እንደሚነሳ ከሩታ ጋም እንደሚነሳ ከተለያዩ ሴቶች ጋር እንደሚነሳ እንደዛ አይነት ፎቶዎችን አብሮ ሲነሱ እንደነበረ በዛ ላይ ደግሞ ሌላም ቪዲዮዎች እንደዚህ የዩቲዩብ ቪዲዮዎችን አብሮ ሲሰሩ እንደነበረ እንደዛ አድርጋ ነው የነገረችን። ይሄ ነገር እውነት ከሆነ እንግዲህ በጣም ብዙ ሰዎች ያው ያሳዝናል ብዬ ነው የማስበው። እንግዲህ ያገኘነው መረጃ ይሄንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ጊዜ ይሆንላችሁ።